አንቺ የእነ ወይዘሮ ሚላት ልጅ አይደለሽ? ይሄ በፍጹም አይሆንም። የሌባ አይነ ደረቃል

ኖላዊ ድራማ ዛሬ በጣም ነው የሚያናድደው በጣም ነው የሚያበሳጨው ማለት ነው። ምክንያቱም በቃ ማለት በአንደኛ ደረጃ ዶክተሩ እንግዲህ በምንም መንገድ ይሁን ተገዶም ይሁን እንግዲህ ያደረገው ወይም ደግሞ ውጤቱን የቀየረበት ምክንያት በጣም ነው የሚያናድደው። ሲቀጥል ደግሞ እንግዲህ ወይዘሮ ሚላት እያደረገች ያለችው ሀረካት ወይም ደግሞ እያደረገች ያለችው ነገር ማለት ነው። ለእርግብ ያላት ስሜት እና ሀናን የሚነካው የወይዘሮ ሚላት አነጋገሮች፣ እያንዳንዳቸው ነገሮች በጣም ነው የሚደብሩት ማለት ነው። ሰላም ሰላም፣ ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ወድ ኢትዮጵያውያን ና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ብዝት ይበልልኝ እያልኩት ዛሬ እንግዲህ እንደዚህ ለብሰው ይመጣሉ የሚለውን ነበር የጠበቅኩት ማለት ነው። እንደዚህ የሳቁ እየተደሰቱ ይመጣሉ ወይዘሮ ሚላትና እንዲሁም ደግሞ ሀንዬ ብዬ ነበር እኔ ዛሬ የጠበቅኩት ማለት ነው። ምኞቴም ይሄ ነበር ነገር ግን አልሆነም ማለት ነው። ምንም ማድረግ አይቻልም። እንግዲህ ቀጣይ ምን ይሆን ይሆን? ሀንዬ በጣም በጣም ከምላችሁ በላይ በጣም ያሳዘነችኝ በጣም ማለት ነው ብዙ ጊዜ ድራማዎች እንግዲህ በገሃድ የሆነ በዓለማችን በሀገራችን ላይ በየትኛውም እንግዲህ በሀገራችን እያንዳንዱ የሆነውን ነገር በገሃድ በምናይበት መልኩ ነው የሚያቀርቡት። ድራማ ማለት ያ ነው እና ትንሽ እንግዲህ የዶክተሩ ተገዶ መቀየር እንዲሁም ደግሞ እንዳልኳችሁ እያንዳንዱ ነገር የዛሬው ብቻ ትንሽ ያናድዳልም፣ ያበሳጫልም። በቃ እንድታዩት ማለት ካለን ጉጉት የተነሳ ጓጉተን ከመጠበቃችን የተነሳ እንዲሁም ደግሞ በምንም ይሁን በምንም መንገድ ውጤቱ እንግዲህ መቀየሩ ብቻ በጣም ነው የሚያስጠላው ማለት ነው የሚያናድደው ሁሉ እና ሀንዬ በጣም ነው የምታሳዝነው። እውነት ለመናገር በጣም ማለት ነው ከምላችሁ በላይ ነው የምታሳዝነው። የሀንዬ መከራ ወይም ደግሞ የሀንዬ ስቃይ ሊበቃ ይገባል፣ ሊበቃ ይገባል። የመሬ ነው እንደ ማለት ድራማው እንዳለ ሆኖ ግን በቃ እሷ ላይ ያለው ጫና፣ እሷ ላይ ያለው ነገር፣ እሷ ላይ ያለው ስቃይ ልክ እንደ እንግዲህ ብዙዎቻችን ጽናት ድራማ እንከታተለዋለን ልክ እንደ ጽናት ድራማ ወይም ደግሞ ጽናት ላይ እንዳለው ጫና ነው ማለት ነው እየሆነ ያለው ሀንዬ ላይም ሀንዬ ደግሞ እንግዲህ አባቷ ታማዋል በዚያ ላይ ደግሞ ለአባቷ የሚሰጣቸው መድኃኒት ምናምን ያለው ነገር ጫናዎቹ እንዲበዛባት ሁኖባታል ማለት ነው ሀንዬ ላይ ሌላው ደግሞ የሀንዬ አያት ወይም ደግሞ የወይዘሮ ሚላት እናት ነገሩን አለመቀበላቸው ያደረጉበት ግምታቸው አቮካዶ ማን ይወዳል ማን አይወድም የሚለው እያንዳንዱ የፈተነችበት መንገድ ወይም ደግሞ እየፈተነችበት ባለው መንገድ ሀና ላይ ከምታየው ነገር ከምታስታውሳቸው ነገሮች ሀና ከምታደርጋቸው ነገሮች አንጻር አምና መቀበል ውጤቱን አምና መቀበል ከብዷታል ማለት ነው። የወይዘሮ ሚላት እናት ወይም ደግሞ የሀኒያ አያት ማለት ነው መቀበል አቅቷታል። ምክንያቱም አንዬ እንግዲህ ከእሷ ጋር በነበረችበት ሰዓት አሁን ላይ በምታደርገውም ነገር እያንዳንዱ ነገር ታስታውሳለች እንደምታዩት ማለት ነው። የሀና አያት ታስታውሳለች ሀና በልጅነቷ ምን ታደርግ እንደነበር ምናምን፣ እንዲሁም ደግሞ የዘሮ ሚላትም ታስታውሳለች። ነገር ግን ያው ርግብን ልጅ ናት ብላ ተቀብላለች እሷ ማለት ነው። ስለዚህ አሁን ሀና ልጄ ናት የሚለውን አምና መቀበልም አትፈልግምም አልፈለገችምም ጭራሹን ማለት ነው ወይዘሮ የሚላት አሄ ይሄ ነገራቸው ትንሽ ዛሬ በጣም እንዲያናድደን አድርጎታል፣ ማለት ነው እንግዲህ ያው ጨጓራችን ላጥ እያለ ማለት ነው እንግዲህ ያየ ነው ነው ብቻ፣ ቀጣይ ምን ይሆን ይሆን ደግሞ እንግዲህ በጉጉት ነው የምንጠብቀው። እንደተለመደው ግን እንዲህ እንደተቀየረ ይቀር ይሆን ወይስ ሃን ያባት ደግሞ ምን ይደርስበት? ምን ይሆን ይሆን? ምንስ ሊካሄድ ይችል ይሆን? በምንስ መንገድ ነው ይሄ ነገር እውነቱ የሚወጣው? እውነቱን ምናልባት ዶክተሩ ሊያወጣው ይችል ይሆን ወይስ ሌላ ሰው ሊያወጣው ይችል ይሆን? እውነቱ እንዴት ነው ሊወጣ የሚችለው የሚለው እንግዲህ በቀጣይ ክፍልም የምናየው ነው የሚሆነው ማለት ነው ቤተሰቦቼ ይሄ ሀንዬ እንዳልኳቸው ይሄኔ መልካም ምኞቴ የነበር እንደዚህ በቃ ነጭ ለብሰው እየተሳሳቁ እየተሳሳሙ ይመጣሉ ብዬ ጠብቄ ነበር። አልሆነም ማለት ነው። ምንም ማድረግ አይቻልም። ወይዘሮ ሚላት ልጅ አይደለችም። ይሄ በፍጹም አይሆንም።

እንግዲህ እንዳያችሁ እጇ የተንቀጠቀጠ ማለት ነው። ሀኒዬ ይሄ ሊሆን በፍጹም ሊሆን አይችልም እያለች ነው ማለት ነው። እጇ እየተንቀጠቀጠ ከዶክተሩ ፊት እንግዲህ ወረቀቱን ወይም ደግሞ የዲኤንኤ ውጤት ያለበትን ወረቀት እጇ የተንቀጠቀጠ አንስታ እንግዲህ እያየችው፣ ይሄ በፍጹም ሊሆን አይችልም እያለች ነው ማለት ነው። አምና መቀበል እሷም ራሷ አምና መቀበል በጭራሽ አልቻለችም ማለት ነው። እንግዲህ አያቷም እንደዛው ያው ወይዘሮ የሚላትና እንግዲህ ልጅቱም እርግብ እንዲሁ እየተደሰቱ ይገኛሉ። ሌሎቹም እንግዲህ ውጤቱ ከሆነ ውጤቱ ነው፣ ምንም ማድረግ አይቻልም እያለ ነው ጆሮ ማለት ነው። እንዲሁም ሰላምና ጆሮም እንግዲህ እህታቸው ሀና ብትሆን ምርጫቸው ነው ነገር ግን ደግሞ ውጤቱ እንግዲህ ሳይሆን በመቅረቱም እየተወዛገቡ ይመስላሉ፣ ወይም እየተወዛገቡ ይገኛሉ ማለት ነው። ቀጣይ ምን ሊሆን ይችላል እንግዲህ ሁላችንም በጉጉት እንጠብቃለን። ሀንዬ ድል ለሀንዬ እንላለን ማለት ነው። እናንተስ አስተያየታችሁን ዛሬስ በዚህ ድራማ ምን ተሰማችሁ? ኮሜንት ላይ ያስቀምጡልኝ። ኮሜንት ሴክሽን ላይ እጠብቃለሁ ማለት ነው። ወዶች እወዳችኋለሁ። ለእውነቱ ይውጣ ፍትህ ለ